ጋይስ፣ ትሪፕል ትሪፕል ጋይስ፣ ትሪፕል ሂዱበት። በሶስት ነው የሚያባዛው። ጋይስ፣ ትሪፕል ቡች

አባቴ ምን ትገድልከኝ? ቡቺ ባ- ባ- ክርስቶስን አንተ ትንኮለኛ ውሻ ነህ። ቡችዬ ቆይ፣ እዛው ቆይ። ታይሚንግ ልበል ታይሚንግ ቡችዬ ቡች መጣች ቡች መጣችልህ። ግላባለን ጋይስ፣ ግላቡን እየነካችሁ በአምስት ነው የሚያባዛው ጋይስ። ግላባለን እስካሁን ሂዱበት ግላባለን። ጋይስ በአምስት ነው የሚያባዛው። ሜሪዬ ቴንኪዩ ሶ ማች ማርያም ሰርቷል ጋይስ። ግላቡ ግላቡ ሰርቷል ሊያባዛ እስካሁን ሂዱበት ጋይስ፣ ግላቡን እየነካችሁ ሰርቷል

ለምንድን ነው? ምንድን ነው ያመጣልኩኝ? ኦኬ፣ አንዳንዴ ጽሑፍ ያመጣብኛል። እንትን ጋይስ ታፕ ታፕ አድርጉልኝ እስኪ። ምንድን ነው የሚያመጣልኝ? ጋይስ ታፕ ታፕ አድርጉ እሺ። እኔ ውሻ ውሻ ውሻ ግን በጣም ታማኝ ነው። ውሻ ግን ውሻ በጣም ነው። ጋይስ ታፕ ታፕ አድርጉልኝ። ታፕ ታ- ተበቃልኩ ተበቃልኩ <promos> ተበቃልኩ ጊዜ ቂጣን ይገለባበጣል። ሜሪዬን ሲያበራ መጣልኝ። አምላኬ አብረው መጣልኝ። ታይሚ ይዘህ ቅጣ። ኦኬ ታይሚ ይዘህ ቅጣ። ፈርስ ጊፍት ደብል ነው። እሺ ጋይስ ፈርስ ጊፍት ደብል፣ ጋይስ ፈርስ ጊፍት ደብል ላግኛት ብቻ እግዚአብሔርን ላግኛት ጌስ ፈርስት ጊፍት ደብል ነው። ሌስኮ ደብል ታባርጉል፣ ማግኘት። አታስፈራራኝ፣ አታስፈራራኝ፣ የመጣው ይምጣ። አይንሳኝ እንጂ እድሜና ጤና፣ አንተን አጥቼ አልሞትምና፣ አታስፈራራኝ፣ አታስፈራራኝ፣ የመጣው ይምጣ

ቡራዬ ሽማግሌው ሰውዬ የማይተኛው ሰውዬ እንቅልፍ አይመጣማ። ቡራሞር ካርጉት አሁን ይከፍት። ቲሞር ካርጉት እሺ፣ አንድ ሰው አንድ ሰው ለምን ጋይስ፣ ለምን በእናታችሁ ጋይስ። ኤኒቲንግ ትሪፕል ነው። እሺ ትሪፕል አልቆጠረም። ማንኛውም አይነት በሶስት እጥፍ ያባዘዋል። በሶስት እጥፍ ስፒድ ቻሌንጅ ላይ ያለ ነው ጋይስ። ሶስት ሺህ መግባት ነው ያለብን። ለአንድ አበባ ነው ያለፈኝ ጋይስ። እሷ ጋር ቻሌንጅ የለም ጋይስ፣ በሶስት የሚያባዘው የለም።

አሉ ቴንክ ዩ ቬሪ ማች። ይሄውኢቲስቢ ብዬ ልጻፍ። ቆይ ግላፍ ልጠይቂ ነው እኛ ጋር ግላፍ። ማን ጋር አለ? እኔ እኮ በጽሑፍ እኮ ቴንክ ዩ። እሺ፣ ይሄንን ዊን ውሰዱባት። እሺ፣ ይሄ ዊን ይሄ ሶስቱ ዊን ውሰዱት። ሶስቱ ዊን ውሰደው ጋይስ። ግሎቭ ማጋ አለኝ። ማጋ ነው ያለኝ። ግሎቭ ጁዲ፣ አንቺ ጋር አለ እንዴ? ግሎቭ ግሎቭ፣ አንቺ ጋር አለ። እሺ፣ ሰላሳ ሰከንድ ሲቀር አስቀምጪው። እሺ፣ አይታወቅም፣ ሊቆጥርልን ይችላል። ሰላሳ ሰከንድ

ያይቆጠርም እሺ፣ አንድ ሺህ ስለሆነች ሶስት ሺህ መግባት ነበረበት። መስጠቱን ቼክ ላድርግ። ቆይ ውዴ ግላፈ፣ ለምንድን ነው የማይሰጠን? መዶሻ ብቻ ነው የሚሰጠን እኛ ጋር። እኛ ጋርም እየሰጣ አልነበረም። ቲክቶክ ታብ ይደረግ። ለምንድን ነው? በጣም ነው የማመሰግነው። እዛ ቤት ተኳሽ ካለ ከመጣ ቃላት የለኝም። ቴንኪው የኔ ጌታ የኔ ንጉስ ቴንኪው። ወንድሜ ተባልኩ። እሺ ግላቭ አሁን አየለንም። ዱዲ ያለ አንቺ ጋር ሌላ ሌላ ግላቭ አለ ደብል ነው። ጋይስ ደብል ነው። ፈረስ ጊፍት ደብል ነው። እሺ ጨረሰ ግላቭ፣ ፈረስ ጊፍት ደብል ጋይስ ዋን አለ። እሺ፣ እሺ ይቀመጥ፣ ይቀመጥ።